ሰላም ሰላም፣ ሙስሊምም ክርስቲያንም እንዴት አመሻችሁ? ባላችሁበት ቦታ ሰላማችሁ ብዝት ብዝት ዝትዝት ይበል፣ ክፉን ያርቅላችሁ በመንገዳችሁ ሁሉ እግዚአብሔር አምላክ አምባ መጠጊያ ይሁንላችሁ፣ ያሰባችሁትን ሁሉ ያሳካላችሁ በማለት ብቅ ጥልቅ ፈካ ደመቅነጠፍ ጠሽጠንባብ እያለው እንደተለመደው እነ ሄሉን እና ያብን እንዲሁም ልዑልን ይዤ ማለት ነው። እኔ እንዳስተያየት እንምሰጠው እግዚአብሔር ምስክሬ ነው። በኦዲየንስ ህይወት እየተጫወቱ ነው። ታውቃላችሁ ድራማ ነው እየሰራች ያለችው። እኛ እውነት መስሎን ለእሷ የምትሟገቱ ቲክቶክ ላይ ያዙ ይልቀቁ የምትሉ ሰዎች እኔ ሳንዴ እግዚአብሔር ይመስገን ገ እኔ እርግፍ አርግቼ ገላግሎኛል። እና እኔ ለቲክቶክ ላሉት ለሚወዷት ለወዳጆቿ ነው የማዝንላቸው። እግዚአብሔርን እውነት መስሏቸው እንደንትን የሚንሰፈሰፉላት ለእነሱ ነው የማዝነው ማለት ነው። እና እግዚአብሔር ምን ትዝ እንዳለኝ ታውቃላችሁ እንዳልክ የሚሰራ ሁሉ ድራማ ነው ያለው። እግዚአብሔርን ዛሬ ነው ትዝ ያለኝ ማለት ነው። ብታምኑም ባታምኑም እነሱ ለብራቸው ነው፣ እነሱ ለሽቀላ ነው እየሰሩ ያሉት። እዚህ ጋር ግን የሚታመም ኦዲንስ አለ። እግዚአብሔር ምስክሬ ነው። ከልባቸው እውነት መስሏቸው ልባቸው የሚሰበር የሚታመም ኦዲንሶች አሉ። እኔ ለነሱ ነው የማዝ ነው። የሆነ ችግር እንኳን ቢደርስባቸው ዞር ብለው እስከነመፈጠራቸው መፈጠራቸው ራሱ አያውቋቸውም እኮ እነሱ በቲክቶክን በዩቲውብ ላይ ስለሚወዷቸው ለእነሱ የተለየ ፍቅር ነው ያላቸው ኦዲየንሶች። እነሱ ግን እስከነ መፈጠራቸው ቦታ እንኳን ሰጥተው አያዩቸውም። እዚ ጋር አዳሜ ቢያምሽ፣ እዚ ጋር የከባድ ነገር ቢደርስብሽ፣ ማንም ዞር ብሎ የሚያያቸው የለም። እራሳችሁን አትጉዱ። እግዚአብሔርን ለቢዝነስ ነው ይሄ እውነተኛ ትክክለኛ ነገር ቢሆን ማለት ነው። ይሄ እውነተኛ ትክክለኛ ነገር ቢሆን እንደዚህ አይነት ቃልም እሱም አይናገራትም። ሲቀጥልም ደግሞ ሄሉም ቀለበቷን በእጇ ላይ አታቆይም ማለት ነው። ሲቀጥል ደግሞ እነሱ ለቢዝነሳቸው እንደ ድራማ ነው እየተከተሉ ያሉት ማለት ነው። እኔ እግዚአብሔርን ክፉም ደግም አልልም በሚሰሩት አስተያየት እሰጣለሁ ሄሉን ሞግኜ፣ ይሄ ያ በሚባለውንም አልወግረውም። ነገ ዞሮ ዞሮ ስለሚገጥሙ ነገ ዞሮ ዞሮ ገጥሞ እናንተ ስለምታፍሩበት ማለት ነው። ምክንያቱም ልቧ ላይ ወይንም ውስጧ ላይ እሱ ስላለ ልቧ ላይ ባይኖር ኑሮ ቀለበቱን እኔ ብሆን ኑሮ በእሷ ፋንታ እንኳን አልጋቤት ይዤው አናቱ ላይ ነበረ መወረውረው። ስለዚህ እናንተ ክፉ ነገር አብሶ ኦዲየንሶች ክፉ ነገር በቲክቶክም አትናገሩ፣ ምክንያቱም እነዚህ ልጆች ዞሮ ዞሮ ይሄ ድራማ ነው፣ ድራማ እየሰሩ ነው ያለው ህዝቡን ጭንቀት መንፈስ ጭንቀት ውስጥ ከተው የሆነ ነገር ይዘው ሊመጡ የተዘጋጁ ነው። እኔ የሚመስለኝ ማለት ነው። ምክንያቱም ይኸውላችሁ፣ ትላንትና እፎይ ተገላገልን ብለን ሰላም አልነበርን እንዴ? ተመስገን ብለን እግዚአብሔርን አመስግነን ተኛን መልካም ነገር ሆነ ብለን ስንጠብቅ በማግስቱ ሄሉ የሆነ ክነታ ውስጥ ነው የሚገባው። የእሷ ዩቲዩበር እንዳለ አንድ ቀን ሰላም፣ አንድ ቀን ክነታ፣ አንድ ቀን ሰላም፣ አንድ ቀን ክነታ። እንዴ ኦዲየንሶቹ እራሱ እኮ እረፍት አጡ። እግዚአብሔርን እንዴ ኦዲየንሶች እረፍታ እን የሌላ ተከታዮች እኮ አይታችሁ ከሆነ እንደው ለተወሰነ ያህል እረፍት እንኳን ተመስገን ብለው አምላካቸውን ያመሰግናሉ። የሄሉ ተከታዮች አንድ ቀን ሰላም አግኝቶ አያውቅም። ሁሌ ጭንቀት፣ ሁሌ ጭንቀት፣ ሁሌ ጭንቀት፣ ሁሌ ማልቀስ፣ ሁሌ መታመም። እና እኔ እዚህ ጋር ማለት ነው ሁላችሁም ፎቶ ዘቅዘቃችሁ ለመሳደብ እንዳትቸኩሉ እንዳትቸኩሉ ምክንያቱም ይሄ ነገር ድራማ ነው ብዬ ነው። ምክንያቱም ያስታውቃል ድራማ ሆኖ ግን በመጨረሻ ላይ የሆነ አዲስ ነገር ይዘው ሊመጡ የተዘጋጁ ነው ነው የሚመስለኝ ማለት ነው። ሌላውን ቀለበቱ እንኳን ድራማ አይመስለኝም አላውቅም ግን ሌላ ነገሩ ድራማ ብዬ ነው የማስበው ማለት ነው። ምክንያቱም ይሄ ልጅ ቀለበት አድርጎላት ይሄን ያህል ቃልም ራሱን አያወጣባትም። ሲቀጥል ደግሞ ቀለበት አድርጎ ከዚች ልጅ ጋር አሁንም በልቤ ውስጥ አለች። ሁለት አራ ይሄ ቀጥታ ድራማ ነው። አንድ ሰው ከአንድ ሰው ፍቅር ሳይጨርስ ወደ ህይወት ይጀምራል ብዬ እኔ አላስብም። ስለዚህ የኔ ተከታዮች ክፉ ነገር እንዳትናገሩ በቲክቶክም ሆነ እራሳችሁን አታሳምሙ። እናንተ ብትታመሙ ብትወርቁ ማንም ሰው ዞር ብሎ ማያችሁ የለም። አይደለም ሄሉም ሆነ ያብም ሆነ ልዑልም ሆነ አምስት ሳንቲም አንድ ብር እንኳን የራስ ምታት ኪኒን አይገዙላችሁም። ስለዚህ ራሳችሁን ጠብቁ። እንደፈለጉ ይፈጫፈጩ። ባያችሁት እንትን ስጡ፣ ባያችሁት ኮሜንት ኮምቱ እንጂ አይምሯችሁ እስኪበጭጭ አይምሯችሁን እስክትስቱ ድረስ እንዳደርሱ ማለት ነው። እኔ አቃሉኝ። በጣም የሚታመሙ የሚያዝኑ ሰዎች እውነት መስሏቸው የሚታመሙ የሚያዝኑ ሰዎች ስላሉ ውስጣቸው ሁሁኝም ስላየውት ማለት ነው። እና ራሳችሁን ጠብቁ። የምጽፉትን እንደኔ ኮሜንት ጻፉ ክፉ ደግ። ይሄ ፎቶ ዘቅዘቃችሁ ምናምን አትሳደቡ። ምክንያቱም ይሄ ነገ አዲስ ነገር ልሰሙ ትችላላችሁ። ደግሞ ወይ ነገ ታርቀውም ሊመጡ ይችላሉ። ገባችሁ? አንድ ሴት ከሴት ጋር ይዛው ቤርጎ ውስጥ አደለም ቀለበት ሌላ ነገርም ትጠላለች። ሄሉ ግን ቀለበቷንን ራሱ አላወለቀችው ሌላው ይቅርና ማለት ነው ያ ብራሱ እንደዚህ አይነት ቃል አይናገርም፣ ድራማ ባይሆን ኑሮ ማለት ነው። ሲቀጥል ደግሞ ከልጅቷ ጋር ምክክር ባይኖር ኑሮ ልዑል እንዴት አወቀ? ልዑል እንዴት አውቆ ነው ወደ ሄሉ ጋር ሄደው። ምክንያቱም ልጅቷና ልጅቷና ልዑልና ልጅቷ ምክክር ካሌላቸው ወይንም ቤርግ ይዘሹ ሂጂና ደዊልኝ ከዛን እኔ ሄሉን ይዣ ትመጣለሁ የሚል ምክክር ያለ ነው። እኔ የሚመስለኝ እንደኔ እንደ ሰው እንዳስተሳሰቤ ማለት ነው። ምክንያቱም ልዑል እንዴት ሊያውቅ ቻለ? ቤርግ ውስጥ እንዳሉ እንዴት ሊያውቅ ቻለ? ሁለተኛ ነገር ደግሞ እርግጠኛ ነኝ ሎኬሽን አድራሻ ተሰጥቷት። ስለዚህ ልዑልና ልጅቷ መሀል ምክክር አለ እና የሆነ ወጥመድ እንደተጠመደ ነገር አለ፣ እውነት ከሆነ ማለት ነው። ምክንያቱም ራሳችሁ በራሳችሁ ቦታ ሁናችሁ ስታስቡት ማለት ነው። እሺ፣ ልጅቷና ያ ተነጋገሩ፣ እሺ፣ ቤርጎ ገቡ፣ እሺ፣ ሊያወሩ ሞሎ ሊያደርጉ እሱን መድኃኒዓለም ነው የሚያውቀው። ከዛ ልዑል እንዴት ሊያውቅ ቻለ ይሄንን ቲንግ ኦፍ ቲንግ አድርጉ። ልዑል ከልጅቷ ጋር ተነጋግሮ አሳምኙ ቤርግ እንዲመጣ ተባብሎ ሊሆን ይሆን እና እኔ እሷን ይዣት ቤርግ እመጣለሁ ብሎ ተነጋግረው ለው እሺ፣ የቤርጉን ቁጥርስ እንዴት አወቀ? የቤርጉን ሎኬሽንስ እንዴት አወቁ? ይሄንንም ቲንግ ኦፍ ቲንግ አድርጉ። ይሄ ነገር ድራማ ነው ብዬ ነው የሚያስበው። ሲቀጥል ደግሞ ሆስፒታሉ እንግዲህ ቤርግ ውስጥ አደለም ያለው ተሸክሟ ተሄደው እንግዲህ ወደ ሆስፒታል ከሆነ ያለበት ሆስፒታል ወይም ሰው መኪና ደውሎ ሊጠራ ይችላል፣ ወይም የሆነ ነገር ደውሎ ሊጠራ ይችላል። ግን ይዟት ቀጥታ የወጣው ወደ ሆስፒታል አይደለም። እንትኑ ራሱ የሆስፒታል አይደለም። ይሄንንም ቲንግ ኦፍ ቲንግ አርጉ። ኦዲየንሶች ክፉ ደግ ከመናገር ፎቶ፣ እርግጠኛ ነኝ አሁን ተናዶ ፎቶ ዘቅዘቃ ውስጥ እንደሚገባ ጠንቅቄ ነው ማቀው። ስለዚህ ይሄን ነገር በደንብ አረጋጉ፣ ለራሳችሁን ጠብቁ። ድራማ ነው ይሄ ነገር ድራማ ነው ብዬ ነው ማስበው። እውነትም ከሆነ መጨረሻ ላይ የሆነ በኋላ እናንተ የምታፍሩበት ነገር እንዳይሆን፣ ሁለቱ ወይን ተጋብተው ወይም ሽምግልና ተልኮ ተመቶ እናንተ በተናገራችሁበት ነገር እንዳታፍሩ እንዲህ ፎቶም ዘቅዝቃችሁ እሱንም ሞልጫችሁ ሞላ አጭላጨው እነሱ መልሰው ከተገናኙ እናንተ ናችሁ የምታፍሩት። ምንስ ብላችሁ አንድ ላይ ቢሆኑ ምንስ ብላችሁ ነው መልሳችሁ ሁለቱንም እንትን የምትሉት? ስለዚህ ነገሮችን ተረጋግታችሁ ማየት መልካም ነው ብዬ ነው ማስበው። የምትጨነቁ እንትን የምትሉ ባያችሁት ብትታመሙ አይደለም እናትና አባታችሁ በአረብ ሀገር ውስጥ በባዕድ ሀገር ውስጥ ማንም የላችሁ መዳባችሁ ራሱ ብትታመሙ ለተወሰነ ጊዜ መድኃኒት ትሰጣችኋለች። ከዛን ትሰላችሁ እነ ሄሉም ያብም የሆነ ችግር ቢደርስባችሁ እስከነ መፈ አይደለም፣ ሌላ ችግር ደርሷል ብ ሊፖ አይፖስቷችሁም እስከነ መፈጠራችሁ ራሱ አያውቁም። እና ይህን ነው ምላችሁ። እኔ በዚህ ነገር ምንም አስተያየት አልሰጥም። ምንም ነገር ማለት ነው። ምንም የሚያስደነግጠኝ የለም። ምንም የሚያስደነብረኝ የለም። ባየሁት መሰረት ግን የሚሰራውን የዩቱብን ሰራለው። እኔ እግዚአብሔር ይመስገን በጊዜ ተገላግያለው። የማስብበትም የምጨነቅበትም ነገር የለኝም። ግን የሄሉን ደስታ ማየት እፈልግ ነበር። ብዙዎቹ እውነት መስሏቸው ተደስተው ነበረ። ግን አንድ ቃል ትዝ ያለኝ እንዳልክ የተናገረው ቃል ነው፣ አይምሮ ውስጥ ያመጣው ይቅርታ አድርጉልኝና እግዚአብሔርን ነው የምላችሁ። በእውነት የሚሰራ ሁሉ ድራማ ነው፣ እራሳችሁን አትጉዱ ድራማ ነው እየተሰራ ያለው ብሎ የተናገረው። ከእንደገና የሆነ ዩቱበርም ዩቱበሮች የሚሰሩ ድራማ ነው እውነት መስሏችሁ ራሳችሁን አታሳምሙ ያለው እኔ ዛሬ አይቼዋለሁ ማለት ነው። ስለዚህ ብንወደውም ብንጠላውም፣ የበፊትም ስቃይ ቢያደርሰባትም ምንም ቢል የተ- አንዳንድ ጊዜ ሰው የተናገረው ነገር ጭንቅላታችንን እንትን ሊለው ይችላል። እኔ በሕይወቴ ተምሬያለሁ። ድጋሜ መታመም መሰቃየትም አልፈልግም። በሚለቁት ነገር አስተያየት ሰጣለሁ። የመሰለኝን ነገር እናገራለሁ። ከመናገር ወደኋላ አልልም። ግን በሕይወቷ ባትቀልድ ጥሩ ነው ብዬ ነው የማስበው። ሕይወት እቃቃ አደለም። ሕይወት ቁጭ ብሎ አይጠብቅም። ይሄ ሁሉ ያካበደሽ ኦዲየንስ አንድ ቀን እንደዚህ ብትናድርገው ሊጥሩሽ ይችላሉ እና እንትም ነገሮቹን ብታስተካኪ ጥሩ ነው። ኦዲንስ የሚያስቀይም ነገር ባሰሩ ጥሩ ነው። አንደበታችሁን አታርክሱ ለማለት ፈልጌ ነው። እነሱ ለብር ነው እየተጣጣፉ ያሉት፣ እኛ ደግሞ በምላሳችን ሰውንም እግዚአብሔርንም እያሳዘን ነው እያስቀየም ነው። የሰው ልጅ የምላሱን ነው የሚያጭደው እና የምንናገሩ እነሱ እነሱ ዞሮ ዞሮ ለሚገጥሙት እኛ ራሳችንንም አናርክስ ከእግዚአብሔርም ጋር እንጣላላለን። መልካም ምሽት ይሁንላችሁ። ወዳችኋለሁ።